የዛሬ ሶስት ዓመት ነበር አይደለ ሐዋርያ ዘላለም የተባለ ግለሰብ መስቀል አደባባይን እንወርሳታለን ያለው። አሁን እያየነው ያለው ነገር አሁን የሆነው ነገር ይህ ነው። እፎይ ቀኝ ለመጣ ግራን ሰጥ የሚለው ለአማኝ ወንድም እንጂ ለሌላ አይደለም። እፎይ በአንገቱ ላይ ያደረገው መስቀል እኔም አንገት ላይ አለ። እፎይ የሚመሰክርለት ክርስቶስ የኔም አባት ነው። እፎይ ለሚመጣው ነገር ሁሉ እኔም ወንድሙ አብሬው ከጎን በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ ወይም ደግሞ ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልቷል። እዚህ ጋር እንደምትመለከቱት እንግዲህ ብዙ መጽሐፍቶች፣ ብዙ ትርክቶች፣ ቤተክርስቲያን ወደ መስጊድን ቀይራለን ሚጠፋውን አጥፍተን እንደዚህ እንደዚህ እናደርጋለን፣ የሚል ብዙ ተልካሻ ሀሳቦች ሲነገሩ በነበረበት ሰዓት ላይ ነው እፎይ ይሄን መልስ ሊመልስ፣ የኛ መጽሐፍ እንደዚህ አይልም የእናንተ ላይ ነው እንደዚህ የሚለው ብሎ ከመጽሐፍታቸው ላይ መናገር የጀመረው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምንስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ኦርቶዶክሳውያን፣ በድጋሚ ወሳኝና አስፈላጊ የሆነ ቪዲዮ ተመልሼ መጥቻለሁ። ሁላችንም ኦርቶዶክሳውያን አንድነታችንን የምናሳይበት ጉዳይ ነው። የእፎይ ጉዳይ ተሰነዘረበት ያለው ጥቃት እጅግ ከባድ ከመሆኑ አንጻር የደቦ ፍርድ እንዳይፈረድበት ከጎኑ ልንቆም ይገባል ብዬ አስባለሁ። ሁላችሁም ባለማህተቦች አደራችሁን ማለት እወዳለሁ። በዚህ ጉዳይ ላይ ሁላችን ባለማህተቦች እፎይነን። ይህን ሊያውቁ ይገባል። ዝምታው ይበቀናል። ድምፃችን እናሰማ። እንዲሁም በመስቀል አደባባይ ጉዳይ ላይ እጅግ አስገራሚና ድንቅ የሆነ ቪዲዮ አለ እጅን በአፍ የሚያስችን የእመቤታችን የቅድስት ድንግል ማርያም ተአምር አለ። እሱን ሰምተን እንመለስ እና ቀጥታ ወደ ዛሬው መረጃ እንሄዳለን። በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ ኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም አንድ አመት ከስምንት ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና እንደ ጓደኛዬ ስናወራ እንግዲህ አንድ አመት ከስምንት ወር ገመናዬ እንደ ብቄ እናት አባቴን በቀንም አንድ ቀን እየመገብ ኳኑር ያለው የቤት ኪራይ መከራ ነው። ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር እሰደዳለሁ አለች። ታይብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሀብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። ሶስት ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ ሶስት ሰው ያነሰውን መብጠቱ ሆስፒታል፣ ስትመላለስ ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አላት። ከቻልሽ የእኛን እስልምና ተቀበይሽ አዳያዥ ከኛ ጋር ካልሆነ ግን ወደ ሀገርሽ ሂጂ የማያምን ሰው በሀገራችን የመቀር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ ሁለት ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለውበት ቦታ አክሱምም እያለው እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለውበት ጸበል የለም። በአንቺ ማህፀን ውስጥ ዘጠኝ ወር ከስድስት ቀን ኖር ያለው የአንቺ ስጋ ማለት የእኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልእኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ በአንቺ ስጋ እመቤቴ፣ እኔና ጥምቃት ትፈውሰኛለች አምናታለሁ፣ ሂጂ አለች። ለካ እናትዬ እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓመተ ምህረት ልደታ ታውቁታላችሁ ብዬ አስባለሁ። ሜክሲኮ ልክ ሲገቡ፣ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናትዬ። ገባች፣ ተጠምቀው ሲወጡ፣ ሶስት ቀን ነው ተጠምቀው የወጡት፣ ደውልልኝ አሉ። ዶክተሩ ለቀን ቀርቶሻል ብሏል። እናትየ ሶስት ቀን የተጠመቁት ሲደወል ልጅቷ ዝልፍልፍ ብለው ወድቀ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን። ሰውነቴ ላይ የነበረ ያ ክብደት የሚመሰን አላንቀሳቅስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በርቅ ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አንቺም ካላውቅሽን የምናውቃለሁ ይላታል ዶክተር እርሱናን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ ከሄደበት ቦታ የስድስት ሰዓት መንገድ መርቶ ተመልሶ ህክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባካሽ አትቀልጂብኝ፣ ልሰራ ነው ያለሁት እኔ ልጅቷን አውቃታለሁ። ኪዶ ይሄን ያለው ደሞ አንዲ ነው። አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስዩ። ልጅቷን አምጪ ያላት አይኔ ድኝ ነው አለች። እንዴት ሆኖ ተጠምቄ ኬታ አምጥ፣ ተይ ጸበል፣ አረብ አገር አይደለም ወያለሽው ኬታ መጣሽ። አይ እናቴ ተጠምቃልኝ እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ እረጥሞ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ በእውነት ድነሸን አንድ ኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን ሁለት ኪኒንና ሶስት መርፌ እየተወጋው ነው። 17 ዓመት የገፋውት እባክሽ ሀገር እሹ ሰጅኝ። አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከእኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው። ማታ አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ምንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው፣ ተረጋጋ ለሊዝ ዘጠኝ ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል፣ ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደገባ ገባ መጮን የጀመረው ሲወጣ፣ ሆስፒታል ውሰዱኝ አለ። ኧረ እባክን እንደው ቢያንስ አንድ ሱባኤ ሳምንት ተጠመቀ። በፍጹም ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለሁ እንደ ጉም ደመና ወጥቶ ሲወጣ ይቻለሁ። ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? አስራ ሰባት ዓመት የተያዝኩትን እንዴት የለም ትሉኛላችሁ? አለ አይ አገሬ ሂጄ ይመረመራለሁ። ሄዶ ሲመረመር የለብህም ተባለ። አሁን ግብፅ ቤተክርስቲያን እዛው ተጠምቆ ሚስቱም ሶስት ልጆቹን ተጠምቆ ያገለግላሉ። ለመምህራችን ቃልዮት ያሰማልን፣ ቃሊዮት ያሰማልን። ስናምን ኦርቶዶክሳውያን እንደዚህ ያለ ተአምር ይደረግልናል። እንግዲህ በመጽሐፍ ቅዱስም ተጽፎ እንደምናገኘው የስናፍጭ ቅንጣት ያክል እንኳን እምነት ቢኖራችሁ፣ ይህን ተራራ ተነቅረ ሂድ ብትሎት ይሄዳል ይላል። እንግዲህ ይህ ቅዱስ ቃል በመጽሐፍ ቅዱስ ላይ የምናገኘው ቃል ነው እና እምነት ሲኖረን በእንደዚህ አይነት መልኩ እንፈወሳለን፣ እንድናለን ማለት ነው። ውስጣችንን ንጹህ ያድርግልን ቸሩ አምላካችንም መድኃኒተ ዓለም ኢየሱስ ክርስቶስ። ማለት ወዳለኝ የዛሬ ሶስት ዓመት ነበር አደለ፣ ሐዋርያ ዘላለም የተባለ ግለሰብ መስቀል አደባባይን እንወርሳታለን ያለው። አሁን እያየነው ያለው ነገር አሁን የሆነው ነገር ይህ ነው። ነገር ግን አንድ ነገር እየመረራችሁም ቢሆን ዋጡት። መስቀል አደባባይ የባለ መስቀሎች ነው። በመስቀል አደባባይ ጉዳይ ከቅዱስ ሲኖዶስና ከጠቅላይ ቤተ ክህነት አጣሪ ኮሚቴ ተብላችሁ የተመደባችሁ አባቶች ግን እግዚአብሔር አምላክ ይላችሁ፣ መድኃኔዓለም አምላክ ይላችሁ። የጊዜ ጉዳይ ነው፣ ሁሉም ያልፋል አንድ ቀን። ነገር ግን መድኃኔዓለም የእናንተን ጉዳይ እሱ ይመልከተው። እኛ የቤተ ክርስቲያን ልጆች ግን እቺን ትንሿን ዋጋ ከፍለን ነበር። የዛሬ ሶስት ዓመት ይህ ቪዲዮ ለታሪክ ይቀመጥልኝ ዘንድ ሁላችሁም ሃምሳ ሃምሳ ጊዜ ሼር፣ ኮፒ ሊንክ አድርጉት። የቤተ ክርስቲያን ልጆች አንገታቸውን ለሰይፍ ደረታቸውን ለጥይት ሰጥተው እዛ መስቀል አደባባይ፣ መስቀል አደባባይ የባለመስቀሎች መሆኑን መስክረው ነበር። ይህ ትውስታችን ነው። ይህ ትዝታችን ነው። አንፍቀውም አንሰርዘውም። አባቱ ነው አለ። እንደ አባት መንጋውን ይጠብቁልን፣ እርስታችንን ያስከብሩልን። ድንጋይ ጨብጦ ሰው የሰው ደም አላፈሰስንም። ማን ከእኛ ጋር ስላለን ማን ኃይላችን ስለሆነ ማን ከእኛ ጋር ስለሆነ ይህ ወንድማችን ብሩኬ ለታሪክ ያስቀመጣቸው ቪዲዮዎች ናቸው። በዚህ ሰዓት እጅግ ለማስረጃም ቢሆን ጠቅመውናል እላለሁ። በዚህ ጉዳይ ላይ መናገር ያለባቸው አባቶች ዝም ከማለታቸው የተነሳ መጨረሻው ይህ ሆኗል ማለት ነው። ዝምታ ወርቅ ነው ሲበዛ ጨርቅ ነው የሚባል አባባል አለና በቻልና ቅም ድምጻችን እናሰማ። እግዚአብሔር ከኛ ጋር ነው። እግዚአብሔር ቀን አለው። እግዚአብሔር ደግሞ ሁሉን ነገር እንደሚያስተካክል እርግጠኛ ነኝ። ወደ ቀጣይ ብሎ ወስዳችኋለሁኝ የእፎይ ጉዳይን በደንብ አድርገን ልናየ እንችላለን ም ቀኝ ለመጣ ግራን ስጥ የሚለው ለአማኝ ወንድም እንጂ ለሌላ አይደለም። ከፍ ብለን ብንፈተው ክፉን በክፉ አትመልስ። ሞኝ ሰው ብልህ የሆነ እንዳይመስለው በሞኝነት ትመልስለታል። ይህም ማለት ቀኝን ሲመታ ግራውን ታጨውለታለ ማለት ነው። እፎይ በአንገቱ ላይ ያደረገው መስቀል እኔም አንገት ላይ አለ። እፎይ የሚመሰክርለት ክርስቶስ የኔም አባት ነው። እፎይ ላይ ለሚመጣው ነገር ሁሉ እኔም ወንድሞ አብሬው ከጎኑ አለው። እሱን ለሞት ስታስቡት እኔም ለሞት አብሬው እንደምቆም አስቡበት። ብዙ ሰው የገዛ ቤቱ ነዶበት ተቃጥሎበት ምናልባት ሀገር ትስተካከላለች ብሎ በዝምታ ያልፍ ይሆናል። ምናልባት ደግሞ ካለበት ቀይም ደግሞ በግፍ በቁጣ በእልና በንዴት የተሞሉ ሰዎች ሲያሳድዱት ምናልባት ነገ የተሻለች ቀን ትሆናለች ብሎ ተስፋ ያደርጋል። ነገር ግን እለት በእለት የመጣቿ ዝምታ ግን ዋጋ እያስከፈለች ነው። በተለይ ደግሞ ኦርቶዶክሳውያኖችን፣ ዝምታ በእርግጥ ፍራቻ አይደለም፣ ዝም ማለት በእርግጥ ተፈርቶም አይደለም። ግን ደግሞ ዝምታ በራሷ ባርነትን ትሰጣለች፣ ባሪያ ታደርጋለች። ዛሬ በወንድማችን እፎይ ላይ የሚደረገው ዛቻ ነገ በመላው የኢትዮጵያ ክርስቲያኖች ላይ የሚሆነውን ነገር እያሳየን ነው ያለው። ስለዚህ ዛሬ የተቀጣጠለችን ይችን እሳት ዝም ብለን ወንድማችንን ለሞት የምንሰጥ ወንድሞች የለንም። እፎይ ላይ የሚሆነው ነገር በጠቅላላ የሁላችንም ይሆናል። እኔም ኦርቶዶክሳዊ ወጣት ነኝ። በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ ወይንም ደግሞ ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልቷል። እዚህ ጋር እንደምትመለከቱት እኔም እፎይ ነኝ። ሁሉም ባለማህተብ፣ ሁሉም ክርስቲያን፣ ፕሮቴስታንት፣ ካቶሊክ፣ ሳይድ ሁሉም ክርስቲያን፣ በስመ ክርስቲያን የሚያምን በሙሉ እኔም እፎይ ነኝ የሚለውን ቻሌንጅ ሊቀላቀለው ነው የሚገባው እግዚአብሔር ይስጣችሁ። ወደ አንድ መልሳችሁን አለ እንግዲህ ዋህብያዎች ማለት ነው እንግዲህ ብዙ መጽሐፍቶች ብዙ ትርግቶች ቤተ ክርስቲያን ወደ መስጊድ እንቀይራለን የሚጠፋውን አጥፍተን እንደዚህ እንደዚህ እናደርጋለን የሚል ብዙ ተልካሻ ሀሳቦች ሲነገሩ በነበረበት ሰዓት ላይ ነው። እፎይ ይሄንን መልስ ሊመልስ የእኛ መጽሐፍ እንደዚህ አይልም የእናንተ ላይ ነው እንደዚህ የሚለው ብሎ ከመጽሐፍታቸው ላይ መናገር የጀመረው ማለት ነው። ከዚህ በኋላ ቤተ ክርስቲያንም ብትሆን ለዚህ ወንድሞቻችንና እንደዚህ ያለ ስራ ለሚሰሩ ወንድሞቻችን ቤተክርስቲያን ጆሮ ልትሰጣቸው ይገባል ብለን እናስባለን። እንግዲህ እነሱ መጅሊስ ምናምን እንደሚሉት ሁሉ የእኛም ቤተ ክርስቲያን ለወንድሞቻችን ጆሮ ልትሰጥ ይገባል። ምክንያቱም ለቤተ ክርስቲያን ብለው እነሱ መሳደድ የለባቸውምና ማለት ነው። ከዚህ በኋላ ማንም ተሳዳጅ ማንም አሳዳጅ የለም። እፎይም ወደ ቦታው ተመልሶ ነው የሚኖረው። ከዚህ በኋላ ነው የምነግራችሁ። በሕግም ከሆነ በሕግም እንሄዳለን። ሕግ ደግሞ የሚጠይቀው ማን ነው ካለ እናያለን። ምክንያቱም ያለ መረጃ ያለ ምንም ነገር እየወጡ ኢየሱስ ክርስቶስን በዚህ መንገድ ሲናገሩም ነበረ። ሚዲያ ላይ እየወጡ ማለት ነው። መንገድ ላይ እየወጡ በስፒከር አስጠሊ አስጠሊ ነገርን ሲናገሩ ነበር። መረጃ ይታል ሲባል መረጃ የለም። የራሳቸውን ሐሳብ የራሳቸውን ትርክት ብቻ ነው የሚናገሩት። እፎይ ጋር ከመጣችሁ ግን ምንም መጥፎ ነገር ሲናገር ከመጽሐፍ ላይ ነው እዚህ ጋር ገብታህ አንብበው ነው የሚለው። ሲነበብ አለ ያ ነገር እፎይ የሚናገረው ነገር አለ። ለዚህ ነው እኛም ዝም ያልነው ሰተት ያላየንበት እዚህ ጋር ነው። ስለዚህ አንዳንድ ሙስሊሞችም አላችሁ ማለቴ ከዋህብያ ውጪ ያላችሁ ማለት ነው ከእፎይ ጋር ፌስ ቱ ፌስ እየተነጋገራችሁም እንደሆነ እናውቃለን። እፎይ ከሙስሊሞች ጋርም እየኖረ ነው። ለዚህ ነው ዋሃብያዎች የምለው ዋሃብያዎች በመግደል ብቻ የሚያስቡ ከሌላ አካል ላይ ተልዕኮ ይዘው የመጡ ናቸውና አሸባሪ ናቸው እነዚህ። ስለዚህ ጤነኛ ሙስሊሞች አብረን የኖርን ሙስሊሞች እንኳን ይህን ነገር ልትቃወሙትና ልታስቆሙት ነው የሚገባው። እንግዲህ እንደሰማችሁት በእፎይ ጉዳይ ላይ አንዳች ነገር ጥፋት ሳይኖርበት እንደዚሁ የደቦ ፍርድ ሊፈርዱበት ተዘጋጅተው ነው ያሉት፣ ተዘጋጅተው ነው ያሉት። ስለዚህ ድምጽ ነው ባካችሁ። ደስ የሚለው ዜና ምንድን ነው? እሱ እፎይ ከሀገር ሊወጣ ነው። ኤርፖርት ተጠብቁት፣ ሞያሌ ጠብቁት የምትሉ አንድ ደስ የሚል ዜና ልንገራችሁ። አሁን እፎይ ያለው ኢትዮጵያ ውስጥ ነው። ከኢትዮጵያ ይወጣል።